ላላይ ገንዘሻ አይራገኝ አይ ላላይ ልረዳው ልበሽ አሪፍ ነው። አረ ታንች ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። የባለፈውን ፕራንክ ዲጂን ያደረኳትን ፕራንክ ወዳችሁታል እና አመሰግናለሁ። ዛሬ ደግሞ የመጠወታይ ቲጅንና ጊዜም ፕራንክ ላደርጋቸው ነው። እና እነሱ አሁን ሁለታቸውም ስራ ሄደዋ ላይ ፕራንክ ላደርጋቸው ያሰብኩት ደግሞ ቀጭን ሽሮ ሰርቼ ልጠብቃቸው ነው። ምሳ ያልበሰለ ጨው የበዛ ሰርቼ ልጠብቃቸውን ያሰጉትኝ ሪያክሽናቸውን አብረን እናያለን። አብራችሁ ሁኑ፣ የትም እንዳትሄዱ። ላይክ፣ ሸር፣ ሰብስክራይ እያደርጋችሁ አበረታቱ። አብራችሁ ሁኑ። አሁን ልሰራ ነው። አብራችሁ ይሁን። የሀገሬን ዘፈን ልስፈንላችሁ መሳይ እንደየደብራችሁ ነው። መዝሙር ይሻል

ራኛ በዛ ያው በቃ ሳባሽ ይሄ ሽሮ ጨው ብቻ ነው። በዛ ላይ ደግሞ አላበሰልሽውም። በዛ ላይ ቲማቲሙና ሽንኩርቱ አፍጧል እ ምንም ኤክስፕሌን ለማድረግ እራሱ ይቸገራሉ። ስልክ ተያዘች።

አንተ አድርገኝ አታውቀው። አንተ አድርገኝ አታውቀው። ፕራንክ በምግብ ይቀደዳል? ቢቀደድ ቢቀደድ፣ በምግብ ይቀደዳል። እንደት የተወደደ ጤ ነው? እንደት ነው? እዚህ ላይ ተጨመሮበት ይበላል። ሆነ ፕራንክ ነው አለች። አልተሻለሽም? ፕራንክ በቃ

ውድ የቤት ሰዎቻችን እንዳያቸዋቸው ፕራንክ አርጋቸዋለሁ። ብዙ ፕራንኮች አሉኝ፣ አመጣለሁ። ሐሳቦች አሉኝ፣ ሌላም ሌላ ሀሳብ አለ አይደል? ሁለተኛ በምግብ ግን ፕራንክ አይዳ። እኔ ከዚህ በኋላ በምግብ አረላ፣ አረ የምግብ ፕራንክ አልፈልግም። ሌላ ፕራንክ ካለ ችግር የለም፣ በምግብ ግን ፕራንክ አልፈልግም። ቪዲዮ እስከምንገናኝ ድረስ ሰላም። ላይክ፣ ሸር ያደርጋችሁ፣ አበረታቱን እስከመጨረሻው ይኸው አብራችሁ ሁሉ ቻ አይ እኛም ጨዋችንን አንስተን ሌላ ውሃውን በዛ አድርገን ሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽሽ ተነሱ በሏል። አንቺም ታነሽ ነኝ እንጂ አሰሪ አንቺ ማሰሪ ባይ። ደህና ሁኑ፣ ሰላም ሁኑ። በል ሰላም።